ስለ ፍፃሜ አንድ ነገር ልንገራችሁ። መጀመር ቀላል። የአንድ ነገር ክብር ያለው ፍፃሜ ላይ። ብዙ ሰዎች ትዳር ይጀምራሉ። ፍፃሜው ነው ክብሩ። ለምን መሰላችሁ? ብዙ ሰዎች በትልቅ ሰርግ ተጋብተው በጣም ቬሪ ፌመስ ፖፑላር ሰርግ ሆነው ግን ሲፋቱ እናያለን። መጨረስ አልቻሉ። ብዙ ሰዎች ድንቅ ቢዝነስ ጀምረው፣ በቃ አለምን የሞላ በሚዲያው በሙኔታ ሁሉ ሰው የሚያውቀው ጀምረው ግን ሲከስሩ ፌል ሲያደርጉ እናያለን። ሚኒስትሪ ሰዎች ጀምረው ጊቭ አፕ ሲያደርጉ እናያለን። ትምህርት ሰዎች ጀምረው ጊቭ አፕ ሲያደረጉ እናያለን ዘሩባቤል የእግዚአብሔርን ቤት መስራት ጀመር የእግዚአብሔርን ቤት እየሰራ እየገነባ ቢልድ እያደረገ ባለ ጊዜ ከብዙ ጊዜ በኋላ ላይ ሰርቶ ሰርቶ የሆነ ሌቭል ላይ ሲደርስ ግን ደከመው ለምን ተራራ አመጣ በማ ታላቅ ተራራ ሆይ አንተ ለመሆኑ ምንድን ነህ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ የሚለው የዘሩባቤልን ፈርስትሬት እንዲያደርግ ጊቭ አፕ እንዲያደርግ ያደረገው በክብር እንዳይጨርስ መሃል ላይ ፈርስትሬት አድርጎ እንዲቆም ያደረገው ወይ እንዲዘገይ ያደረገው ተራራ ነው ሰምታይምስ ኢን ላይፍ የጀመርነው ነገር ላይ በቢግ ሞቲቬሽን ጀምረን ደስ በሚል መነቃቃት ጀምረን፣ ግን መንገድ ላይ ጊቭ አፕ የምናደረግበት ነገር ሊገጥመት። ሰምታይምስ የወላችሁ እግዚአብሔር በአንተ ላይ የነገረ ትንቢት አለ፣ የሰማሹ ቃል አለ፣ እግዚአብሔር ያለህ ነገር አለ። ጠላት ደግሞ በግራና በቀኝ ይወረውራል ሲያሾልክ ሲያሾልክ ከዛ በኋላም በዛብኝ ቻሌንጅ፣ በዛብኝ ፈተና፣ በዚህ መጣል በፋይናንስ ጋር፣ በዚህ መጣል በትዳር፣ በዚህ መጣል በልጆች ጋር፣ አንተን ዲሌይ ለማድረግ አንተን ኩዊት እንድታደረግ በተለያየ ነገር ይከባል። ለምን? በዘሩ ባቤል የተጀመረው ነገር በዘሩ ባቤል ማለቅ እንዳለበት ሰይጣን ያውቃል። አያችሁ፣ በእኔ እና በእናንተ የጀመረውን በእኛን ማለቅ እንዳለበት ያውቃል። ስለዚህ የማይጠቀመው አይነት መንገድ የለም። እግዚአብሔር የነገራችሁ ነገር በእኔ ይፈጽማል ብላችሁ ማሰባለ ኢትስ ቨሪ ለዛ ነገርስ መሰጠት አለባችሁ። ኮሚትድ መሆን አለባችሁ። ዴዲኬትድ መሆን አለባችሁ።